አንዳንዴ ኢቨን ድርጅት ከዜሮ መፍጠር ይቀላል፣ ቨርሰስ የነበረን ድርጅት ይዞ ማስቀጠል እንትን አለው። ሁለቱም ቻለንጅ አለው። ግን የነበረን ትሬንድ ካልሆንሽበት፣ ካላወቅሽ ዲፍረንት ካይን ኦፍ ላይፍ ስታይል ከነበረሽ ቤተሰቦችሽ ሌላ አይነት ላይፍ አሳይታዎች ወይ በደንብ ተንከባክበው ምንም ነ ወደ ስራ ሳያስተምሩ እሱን ሳድን ራን አርክ ስትባል ሊከብድ ይችላል። ቢኮዝ ያ የሚያስፈልግህ መሳሪያዎች ቱልስ ላይኖር ይችላል። ሶ ሁለቱም ለእኔ ከባድ ሆኖ ይታየኝ። በተለይ እንዳልኩሽ መልካም ሰው ነበረ ድርጅቱ እንዲቀጥል የሚፈልግ ግን የውስጥሙ የድሮ አሰራር ቬሪ የድሮ አመለካከት። እሱን ደግሞ ሰብሮ ወደ ዘመናዊ ለማድረግ አንዳንድ ሰው በቃ እንደ ሪዚስት ሚያደርገዋሉ፣ ማይፈልጉታል። እሱን ሰብሮ ደግሞ ወደ አዲሱ ቻፕተር ለመግባት ቻለንጅ ነበረው። ይሄ ቻለንጅ ደግሞ አንዳንዴ ከፋሚሊም ጋር ከሰራተኛ ጋር ብቻ ሳይሆን ከፋሚሊ ከወንድም ጋር ሊሆን ይችላል። ከእንትን ፋይት አድርገሽ የትኛው ነው የተሻለ መንገድ እስከምትደርሱ ኢትስ ቬሪ ቢግ ቻለንጅ፣ እና ማንኛውም ሰው አዲስ ሆነች ትመጪ ቻለንጅ ማድረጉ አይቀርም። ሰላም እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።